ሰላም የሀገሬ ልጆች እንዴት ናችሁ? የምወዳችሁ የአበሻ ዘር በአጠቃላይ ኤርትራዊ፣ ኢትዮጵያዊ በዓለም ዙሪያ ኢትዮጵያ በያለበት ያላችሁ በጣም የምወዳችሁ ውዶቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻ አለው። ትንሽ ደክሞኛል ማታ ላይ ስለሆነ የቀረጽኩት አሁን ገና መግባታችን ነው። የልጃችን 14 ዓመት ልደቱ ነበር እና እሱን ለማካፈል ነው ከእናንተ ጋር አሁን እዚህ የመጣሁት። ማለትስ ሁሉም ተኝተዋል። እኔ ነኝ እንግዲህ ቁጭ ብዬ የምቀርጽ ያለሁት። እና በጣም በጣም ደስ ያለኝ ቀን ነው። ቲኒጥየው ልጄ ቤቢው አድጎ ዛሬ 14 ዓመት ልጅ ሆነ። በጣም ነው ደስ የሚለው። የእግዚአብሔር ስራ፣ የእግዚአብሔር ታምር ከዛ ቦታ ላይ አንስቶ እዚህ ስላደረሰኝ እውነት በጣም በጣም ነው እግዚአብሔርን የማመሰግነው እና ብዙ ትልቅ ነገር አላደረግንም፣ ግን ያው ቦሊንግ ሄደን ነበር። ከዛ በኋላ ትንሽዬ ኬክ ነገር ቆርሰን እሷን ምንድነው ሻማውን አጥፍቶ ከዛ በኋላ ደግሞ ከቪዲዮ ጋር በመቀጠል ትንሽ ፎቶዎቹን የልጅነት ፎቶዎቹን ከኔ ጋር ከአባቱ ጋር አንዳንድ እንደዚህ ከወንድሙ ጋር ያለውን አድርጌ ለእናንተ ቪዲዮ ለመስራት ስላሰብኩ እንደዛ አድርጌ ያለው እና ቃል በገባሁላችሁ መሰረት ያው ቤቴን ከፍታለው ነው አይደል ያልኩት። ስለዚህ ትንሿን ህይወቴን በጣም አንበል የሆነችዋን ህይወቴን እናንተም እንድትካፈሉ ብዬ ነው እንድታዩት። በዚህ አጋጣሚ በቃ በዚች በመስኮት ውስጥ ያው ቤተሰብ ሆነን እንድንቆይ በማለት ነው እና በጣም ይገርማል። ብዙ ጊዜ ያ ሰዓት የማያልፍ ይመስለናል። ለምሳሌ ትንሽ ሆነው አሁን ለምሳሌ እሱን ትንሽ የሆነ ጊዜ በጣም አስቸጋሪ እርግዝናና መውለድ ነበረ ለእኔ ምክንያቱም በጣም ኪሎ ትልቅ ነበር ልጁ ምናምን፣ በቃ ዲያቤት የሆነ በእርግዝና የሚመጣ ዲያቤት ምና ምናምን ነበረብኝ እና ከወለድኩኝ በኋላ የመጨረሻ የመጨረሻ ደክሞኝ ነበር እና ደግሞ በኦፕሬሽን ነበር የወለድኩትና ያ ሰዓት ማያልፍ ይመስለኝ ነበር እና ግን አሁን ወደ ኋላ ዞር ብዬ ሳየ ዋው እግዚአብሔር ታላቅ አምላክ ነው። በእውነት ለዚህ ስላበቃኝ፣ ስንት ሸለቆ ስንት ነገር አልፌ ለዚህ በመብቃቴ እግዚአብሔርን በጣም አመሰግናለሁ የኔ ዘመዶች። እና በጣም በደስታ ነው ከእናንተ ጋር ለማሳለፍ የምንፈልገውና ቦሊንጉ ጋር በጣም ከሚገባው በላይ ድምፅ ስለነበረ ከፍ ያለ ድምፅ ድምፁን አንስቸዋለሁኝ። የሜጁን ብቻ አስቀርቼ በላዩ ላይ እያወራሁኝ አሳያቸዋለሁኝ ቪዲዮውን። የበርስዴው ብቻ ስንዘፈን ብቻ ነው ያለው እንጂ ሌላውን በቮይስ ኦቨር ነው ያወራሁት በለው ላይ እና፣ አይሆፕ ቅር እንደማይላችሁ። ምክንያቱም ጫጫታው ከሚገባው በላይ እኛንም ሊያሳብደን ነበረ። እኔ ጸጥታው መወዳው ልጅ እዛ ቦታ ላይ ስገኝ አስቡት። በጣም ለእኔ ከባድ ነው። በጣም ነው ጸጥታ መወደውና በቃ ደስ ሲል ነበር ግን በቃ ልጆቹ ራሳቸው ደስ ብሏቸዋል። ከአባታቸው ጋር ከእህታቸው ጋር ከእኔ ጋር በቃ ደስ ብሏቸው ነበረ። ከዛ ጨርሰን በሰላም መተን አሁን ሁሉም ተኝተዋል፣ እና አሁን ቪዲዮውን ላሳያችሁ። ከማሳየቴ በፊት ግን እባካችሁን፣ ደስ ካላችሁ የእኛ ፕሮግራም እንዲቀጥል ከፈለጋችሁ ፕሊዝ ሳብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። እንደዚህ ማለት ያው እንትን ይለኛል፣ ይጨንቀኛል። ግን ያው እንደምታውቁት ዩቱብ ሊሰራ የሚችለው በዚህ መንገድ ስለሆነ ነው። እሺ፣ እኔ ቆንጆዎች ወዳቸዋለሁ፣ አከብራቸዋለሁ፣ አፈጥራቸዋለሁ። አሁን ወደ ቪዲዮ እንሄድ። እሺ አባታቸው እየመጣ ነው እና በጣም ነው ደስ የሚለው ሁሌ ሲያያቸው ሶስቱንም። እና የጎረምሳ ነገር ታያላችሁ እንግዲህ። ይህንኛው ነው አስራ አራት ዓመት ይሞላ እና ጎረምሳው ወደ ላይ አባቱን ብድግ አረገውና፣ ትንሹ ደግሞ ወገኛ ሊያነሳው ገና አስራ ስምንት ስላልሞላው አይቻልም። ከዛ ወደ ቦሊንጋችን ሄድን። በጣም ደስ የሚለው ነገር ከቤተሰብ ጋር አንድ ላይ ማሳለፍ፣ ኢቨንቱ ቆንጆ ስለሆነ ወይ ቆንጆ ስላልሆነ ሳይሆን በአንድ ላይ ቤተሰብ የሚያሳልፈው ነገር ትንሽም ሆነ ትልቅም ሆነ ዋናው አንድ ላይ መሆን ነው ብዬ ነው የምገምተው። እና እንደምታዩት እንግዲህ ያው አንድ ፓርቲ ልንጫወት አስበናል። እና አንድ ላይ መሆን እንዴት ደስ ይላል! እግዚአብሔር ክብሩ ይስፋ። በእውነት ነው የምለው፣ ለዚህ ስላበቃን በጣም ነው የማመሰግነው። እንደምታዩት እችኛዋ ሴቷ ልጅ ናት እና ከወንድሞቿ ጋር እንግዲህ የሚፎካከሩበት ሰዓት ነው። በጣም ነው ደስ የሚለው አንድ ላይ መሆን። የእውነት እኔ ሦስቱንም ልጆችን ሳያቸው ከባለቤቴ ጋር ከሚገባው በላይ ነው ደስ የሚለኝ ደስታን የሚሰጠኝ እግዚአብሔርንም የማመሰግነው የእውነት የውነት ይኸውና፣ ይሄውና አስራ አራት ዓመቱ ቲኒጡ ይሄ ነው። ቤቢዬ አድጎ እዚህ ደረጃ ደርሷል። እግዚአብሔር ይመስገን። ና ይሄው እንደምታዩት እኔም ደግሞ ትንሽ ሞክራለሁ። በጣም ነው ሞዶ ቦሊንግ፣ ምክንያቱም የሆነ ኤክሳይትመንት ይፈጥራል አንድ ላይ መሆን ይፈጥራል ኮምፒቲሽን፣ ደስ የሚል የፍቅር ኮምፒቲሽን እና በጣም ደስ የሚል ሰዓት ነው ያሳለፍ ነው። ስለ እውነት ከሆነ እና የኔ ዘመዶች የኔ ጓደኞች እምላችሁ ነገር ቢኖር በሕይወት ውስጥ የማያልፍ ነገር የለም። ክፉ ሰዓት አልፎ እግዚአብሔር ሕይወትን ያለመልማል ለእኔ ካደረገልኝ ለማንም ሰው ያደርጋል ብዬ ገምታለው። ጌታ ያዳላም፣ እና በጣም ደስ የሚል ነገር ነው እግዚአብሔር ያደረገው ለሁላችንም። እሷ ሴቷ ልጄ ናት። ይህንኛው ደግሞ ትልቁ ነው፣ 18 አመቱ። ከዛ ደግሞ ይህ ባለቤቴ ነው፣ ያው እንደምታቁት አይታችሁታል። እና ያው አንድ ላይ ሆነን እያሳለፍን ነው በጣም ደስ ይላል። እና ለነገራችሁ የምፈልገው ነገር ቢኖር ተስፋ እንዳትቆርጡ መቼውንም ቢሆን ሁሉንም ነገር ያልፋል። እግዚአብሔር አያዳላም፣ በፍጹም ልጆቹን እኩል ነው የሚወደው። እና ህይወት ዛሬ የጨለመባችሁ ሰዎች ነገ ይነጋል፣ ስለ እውነት ከሆነ ምክንያቱም የኔን እንደ እንደ እንትን እንደ ምስክር አድርጋችሁ እዩት። ይሄውና ልጃችንም ማድጋ ሌሎቹም ወንዶቹም አድገው አንድ ቤተሰብ ሆነን ትልቅ ቤተሰብ ሆነን እየኖርን ነው እና እማያልፍ ነገር የለም በምድር ላይ እውነት ነው የምለው እና ነገ ሌላ ቀን ነው ይባላል አይደለም? ስለዚህ የእውነትም ነገ ሌላ ቀን ነው። የእኔ ዘመዶች እውነቱን ልንገራችሁ፣ በስደትም ላይ ያላችሁ በአገር ቤትም ሆናችሁ እኮ የአገር ቤትም ስደት አለ ከአንዱ ክፍለ ሀገር ወደ አንዱ ክፍለ ሀገር። እና ሁሉም ነገር ያልፋል። አንድ ነገር ማወቅ ያለብን ነገር ቢኖር በሚቀጥለው ኤፒዞድ እሰራለውኝ። ስለዚህ ነገር ግን ትንሽ ትንሽ ልበላችሁ ማለትስ በመጀመሪያ ደረጃ የሰው ልጅ ወደ ህይወቱ ወደ ትንሽነቱ ሄዶ ያችን ትንሿን ልጅ ወይም ደግሞ ትንሹን ልጅ ይቅር ማለት አለባችሁ። እራሳችሁን ወደ ኋላ ተመልክታችሁ ይቅርታ አድርጋችሁለት ከዛ በኋላ ያንን ትንሽ ልጅ መንከባከብ ስትጀምሩ ነው ህይወታችሁ ክፍት የሚለው እና የበደሏችሁን ደግሞ ከዛ በኋላ ይቅር በሏቸው። ከዛ የዛን ሰዓት ነው ህይወታችሁ መብራት የሚጀምረውና ያንን ምዕራፍ ዘግታችሁ አዲስ ህይወት የምትጀምሩት። አለበለዚያ የባለፈው ህይወታችን እያቆሰለን ወደፊት መራመድ ያቅተናል። ልክ የሆነ ድንጋይ ትልቅ ድንጋይ ተሸክሞ የሚሄድ ሰው ማለት ነው ውስጥ ውስጥ ጭንቀትን ችግርን ምናምን ማለትስ የባለፈውን ጉዳት እያሰበ የሚንቀሳቀስ ሰው። እኔ ካሳለፍኩት ልምድ የተነሳ ነው ይሄንን ልናገር የምችለው እና ቆም ብሎ ማሰብ ያስፈልጋል። ያንን ወደኋላ ጥላችሁ በተለይ ደግሞ በስደት ዓለም የምንገኘው ሰዎች ህይወታችንን ማስተካከል ከፈለግን አላማችንን መርሳት የለብንም። ምንድን ነበር አላማዬ ብለን ስናስበው አላማዬ ወደፊት መጓዝ ነው እንጂ ወደ ኋላ መሄድ አይደለም። ስለዚህ የኋላውን ከኋላ ጋር ተታርቄ፣ ማለት ከራሳችሁ ጋር በመጀመሪያ ደረጃ፣ ከዛ ከራሴ ጋር ተታርቄ ወደፊት ብቻ ነው መራመድ ያለብኝ እና ለራሴም ሳቲስፋክሽን የማገኘው በመጀመሪያ ደረጃ እንትን ስል ነው ከራሴ ጋር ስታረቅ ነው ብላችሁ፣ ከዛ ወደፊት ብቻ ነው መራመድ ያለባችሁ። በምን አይነት መንገድ ነው የምወጣው? ህይወቴንስ ማስተካከል የምችለው በምን መንገድ ነው ብላችሁ፣ የወደፊቱን ብቻ ተመልከቱ። አንድ ነገር የምነግራችሁ ነገር ቢኖር በዛውም አጋጣሚ እግዚአብሔርን ይዛችሁ ተራመዱ። ሁልጊዜ እግዚአብሔር አይጥልም፣ እግዚአብሔር ሁልጊዜ አይጥልም። እና ከሱም ጋር መታረቅ ያስፈልገናል። አንዳንድ ጊዜ ከባድ ነው፣ ለምን ጌታ እንደዚህ ያደረገ ብለን እሱን የምንከስበት ጊዜ ያለ፣ ግን መክሰስ የለብንም እና በሁሉም ነገር ማመስገን ያለብን እግዚአብሔርን ስለ እውነት ከሆነ በራሴ ስላየሁት ነው በጣም የሚከብደኝ ቀንና በጣም ከብዶኝ የሚከብደኝ ቀን ላይ እግዚአብሔር ሆይ ተመስገን፣ ለዚህም መታመም፣ ለዚህም በሚያሳመመኝ ነገር ሁሉ አመሰግናለሁ ስል በንጋታው ሌላ ጥሩ በረከት ነው የሚያመጣው። እንደዚህ አይነት ነገር እና በቅርቡ የኔ ወዳጆች መወዳችሁ በቅርቡ ስለ እንደዚህ አይነት ነገር እንዴት እንደተወጣው ህይወቴ ውስጥ ምን እንደረዳኝ ምን ያህል በጣም የከፋ ሰዓት ላይ ሆኜ ምን እንደጠቀመኝ እነግራቸዋለሁ። በነገራችን ላይ እኔ ነኝ ያሸነፍኩት መቶ አስራ አንድ አምጥቼ እና በጣም ከሚገባው በላይ ሲጮሁ ነበረ እና ያስቃል። በጣም ደስ የሚል ሰዓት ነበር። ስለ እውነት ለመናገር ከሆነ በዚያ አጋጣሚ ይሄ ፎቶ ከአባቱ ጋ ሲወለድ ነው። በጣም ኪዩት የሆነ ቤቢ ነበር። ይሄ ከወንድሙ ጋ ነው። እኛው ደግሞ ቤቢ ሆነሆነ እናቱ ጋር እንደዛ ና በጣም ደስ የሚል ሰዓት ነበር የእውነት እና ልጆች በረከቶች ናቸው። መሳሳት አለብን ለነሱ እንግዲህ ይሄን ይመስል ነበር ልደቱ እና በሚቀጥለው ቪዲዮ እስክንገናኝ ድረስ የኔ ውዶች ሰላም ሁኑልኝ። ሰላም ያገናኘን።